ማን ብሩ ሲልክ እነሱን እንደሚከታተል ሰው ስልክ አንስቶ ያ ሄኖክ እጅ ተቦጭሮ አልመሰለኝ። የሄኖክን እጅ አይቶ ከዛ ሄኖክና ፍፄ ብሩክ ብሩክ ኮነው ጀብሮ የሰጠለ ሄኖክ ፍፄን አንገቱን ይዘው ወደ ውስጥ ያደረገ ሄኖክ ወሰደ ገገታ ስታሂል ብሩክ ይመታዋል ፍፄን አይመው መቼም አይመተውም። ቡሩንዲ አንገቱን ይዞ ወደ ውስጥ ያደረገ ሄኖክ ወሰደ። እኔ ገረመኝ እኮ ሄኖክ እንዴት እንደተቀበለ። አደለም አደለም፣ ስጽ የውለሽ ስጽና እንትና ይኔ አልጋ ላይ ሲወድቁ እነሱን ለማላቀቅ ነው መሀል የገባ። ለላ እዛ ላይ አደለም፣ ቤቱ ላይ ያለየሽም እንደ መጀመሪያ ቡሩንዲ ነው ጎትቶ ያስገባ

የት አለች ሀና አኮ መሳስ ገበት እያልኩ ሄደች መሰለኝ አለች እኔ ትምህርቱን ግን በሁለት መንገዶች ነው የተረዳሁት እኔ እዛ እዛ ቦታ ተረድቻለሁ ግን እኔ ድቡድቡ ቦታ አልተመች እንዳ ድቡድቡን ነው የገደለኝ ወይ ድቡድቡ ሰልትናለ

እኔ ሞትኩ በሳቅ ሞትኩ ሞትኩ። እኔ እና ስቀን ስቀን እኔ በዚህ በዚህ ዓይን ሊያይ በአምስት ሞባይል ነው ከፍቼ ያየሁት በአምስት ከፎቃት እንዳይነጋገሩ ነው ከፎቃት ሲነጋገሩ ደስ አይለኛል እና ስልክ ስጀመረ እና ስልክ ስጀመረ የአንቺ ስልክ ነው ሌላ ስልክ እንደዚ ያደርግ ወተና በረው ሞት ከደረገች

እንደው ሳሚልኝ፣ እንትን ነው እያላችሁኝ ነው? ፍራንክ ነው እያላችሁኝ ነው? እውነቴን ነው እኔ እየደነገጥኩ ነው። አረበናትሽ እንዴ ሀይሚና ብሩኬ ዝም ብሎ ይለያያሉ እንዴ? እናንተ ቤተሰብ የገባበት ነገር መለያ የሚባለው ነገር ዛሬ ነው የምትል

ጣምንሰዘነችራሰእች ያኔ አብርሃም ገመድ ይዞ ሲሄድ ማለት ነው። ገመድ ይዞ ሲሄድ ያየሽ ጊዜ ከእንትና ጋር ማለት ነው። ከሙባረግ ጋር ከፍሬም ጋር እየሮጡ ያለ እንዴት ነው? አክስቴ ቤት ነው ያለው። ተጣልተው ያኔ ከአብርሃም ጋር ነስር ነሰራትና፣ እንዴት ነው ያለቀሰችው? አውቃለሁ እኮ እልቅሻዋን እኮ አውቃለሁ። በእርግጥ ያኔም ደማን ጊዜ ማራሽ ጊዜም ሃይሚ፣ ውስጧ እኮ ስለስላለ ጥንት ነገር ያንን አስባት ውስጧን ይመጣላታልን። ባው ግን አሁን ፕራንክ ነው እያላችሁኝ ነው

ሰው ነው የሰጠኝ፣ ለዛውም ለእኔም አስራ ዘጠኝ አበባ አስራ ዘጠኝ አበባ ሰው ነው የሰጠኝ። እነ ሀይሚ ሲገቡ እሱ ሰጣችኋለሁ። ጊፍቱን ነው ማለት ነው? አዎ፣ እታች የለም፣ ጊፍቱ ጋር ይኸውልሽ። ጊፍት የሚለውም አለ። አዎ፣ ጊፍት ጎንም ደግሞ ሼር የሚለው ጋር ሰው ከሰጠች ሼር የሚለው ጋር ነው ያለው። ሼር የሚለው ጋር ሳይሆን ያው ሳንድ የሚለው ጋር ማለት ነው። ዩዘርን አስገቧበት እናታችሁ ዩዘር እየነ ጊቢኔ እናንቺ ዛሬ በጭባጫ ነ እሷ ምንደን ይፈርታል። እኔ ግን እጣስና ነኝ። እንደዛ እውነት እኔ ሰው ሳልገባ እንደውም አንቺ ጎበስት መሲኝ ነበረ እግዚአብሔርን እኔ ሰው ሳለቅስ አልወድማ ችግሬ ይሄ ነው። ያላለቀሰች እንትን እኮ ነው ይሄ ዝም ብሎ እንትን ስለሆነ እኔ እስካ ዛሬ እኮ ቢያንስ ሶስት ሳምንት እኮ አልፏል ሳጽናናቸው ነበር ላይፍ ገብቼ እኮ ማላቀውን ነው ልጆች እንዳይጎዱ እያልኩ ግን ዛሬ ደግሞ እሷ ስታለቅስ መጣብኛ ለቤለ አይ ምንም አይደለም ስራ ነው እኮ እናቴ፣ ሁላችንም እኮ እናለቅሳለን። ሆችን እንትን አትበይም ከእሷ አነስ ያለች በስንት ቢያንስ ሀይሚ አስራ ዘጠኝ ሀያ አመት ቢሆናት

ሚት አርጊ አንዳንዴ አስገቢያት። ዩዘርን እሙ የለችም። እሙ እሙ ቆይ ሲትመጣ አስገባሻለች። እናት ሙዚያ እና ሰጠችነን ወዶዶ የታር ነው የሚባለው። አልሰጠችንም። እንዴት ማን ለማን ነው የሚሰጠው? ላንድ ሰው የማጣ የማጣ ሰው ሁሉ ተአልቲ እና ነው ምላችሁ እግዚአብሔርን። እኔ ለምን መሰለሽ እንደው ማወቅ የነበረባችሁ እንደው ይሄ ኖክ እናንተ ነው ምንም ሳይታወቅ እንጣጥ ሲሉ ብቻ ሲደባደቡ ምንም ሳይነገር አልጋም ተሰብረዋል። ኧረ አልጋውን ሰብረውበታል። አልጋም እናንተ እየሳምልኝን ነገር አታቁም።

እኔ ግን የምናደድበት ብሩኬን የኔና ያንቺ በቅቷል። ለምን መቶ ጊዜ ይሄንን ይላል? ለእንትኖቹ ናቸዋ ለእንትና ደስ ይላቸዋል። ለእነታችኛው ሰፈር አላየሽም እንዴ ጮጎረው፣ ጮጎረው ተቃጠለ። በቃ ተገላገለ እንዴ። ልጅቷ እኮ ልጁ ልትጋል ነበር ያሉ ቦታ በቃ ኧረ ዩዘርን አስገቧት አረሙውይ ራሱ ነው ሙይት የሚያደርገው እኛ ነን ኧረ እኔ እራሴ ለፈልፍላቸዋለሁ ኮሚዩት ማን እንዳደረገኝ አላውቅም የሁላችንም ነው አ እኔ ምልሽ ምንድን ነው ያልኩሽ መሰለሽ ገንዬ እንኳን እንዲህ ብሎ ትናንትና አልሰማሽም ተቆራርጦ የወጣ ምን ምንድን ነው እኔ አላይም እኮ ቲክቶክ ላይ አልዞርም። ለምን የሚያነ ወይ አደለም እንዲ ንትን ስክሮል ስታደርጊ ማለት ነው። እና ልጆች ቆርጠው ከነሱ ጭጓራውን ጭጓራውን አቃጥላ ልትገል ጭጓራ ተገላገለ። አላይም ለዛ ጓራው ተገላገለ። በቃ ጭጓራው እሰይ በቃ ማይጥ ካልመጣልኝ ታብታብ አድርጉ እናንተ። ቤቱ ሊዘረግፈን ነው። አዎ እኔ አልኳችሁ። አዎ ዜሮ ሆኗል። አረ፣ ዜሮ አይደለም አንቺ ደሞ አለው። ይኸው ሁሉም ተዘግቷል እኮ የሆነ የተወሰነ ሰው ብቻ ነው። እንትና እራሷ ባለቤትዮዋ ልትገላ በጣም ፈልጋ ነው ስራ ይዛለች። አረ ምንድን ነው ዛሬ ደግሞ፣ ድብድቡ ደስ አይልም። ድብድቡ ግን አስገቢያት ዩዘርን በእናኔ ሰውዬው ከደውሎልኝ ከልጁ ጋር እያዋራውት ነበር የት አለች ዩዘር ዩዘር አለች እኔ አላስገባኋትም እችታ አለች አንድ የሚዩት አልኩልኝ ቆይ እስኪ ይህ ሰውዬ ደግሞ ዛሬ ምንድነው እሱ የሚደውልብኝ?

እንደዛ አይነት ስላለ እንዴ እ ሲደባደብ ይጨንቀኛል። በቃ እኔ ለአንቺ ስል ከቲክቶክ መንደር ልጠፋ ነው። ዩዘር የባለፈው ልንደርሽ ብሩኬ ወንድ ጋር ድሬ የመጣው ብላ ስታለቅ ሳይሚን አይተሻታል። ያንንና የዛሬውን አስተያየ ከዛ እነ ብሩኬ ቤት ስትሄድ የአይሚን አይኔ እንኳን ያለቀሰች የደረሰች ሳሚሊን ትንሽ እኮ ደፍርሷል። አይ ነው ወይኔ የች ልጅ ግን የውሸት ነበረች ለካ፣ እንትን የምትለው የነበረው ገነት

ይኸው እኛ እኔ ስራ አይደለም ነው የምለው። አንቺ ገባሽበት እየፈላሁ ገብርኤል አባቴ ሰፈሬ ገብርኤል በሰላም አስገባኝ። ፍላፊቴ እኮ ነው ያለው ከብዙ ነገር ነው።

ምን ሀናን

አረ፣ አይደለም እንጂ በገብርኤል በማርያም ብለንልሽ እንኳን አላምናልሽ። በቃ እሺ፣ አብኛለሁ በቃ ሁለት ሳሚልኝንና አመንኩ። በቃ እሺ፣ ሳሚልኝን

ስታስ ማለት ነው። ስለዚ እናንትና ብዙ እንደና አብርሃም አብርሃም አሉ። አሁን መጀመሪያ ላይ ማለት ነው፣ ግማሹ ወደ ሩታ ሄዱ፣ ሁለቱ ሁለቱ ወደ አብርሃም ሆኑ። ገባሻል። ዶላር ቤኪም ደግሞ አዝማሚ ወደ ሀይሚ ነው፣ ወደ ሀይሚ ነው እሱ ቤኪ ወደ ሃይሚነው አሁን ለታ የለቀቀችው ፎቶ ፎቶ ኢንስታግራም ላይ ራሱ የራሱ ላይም ፖስት የራሱ ቤት ነው የእኛ፣ ምንድን ነው ያለው የሆነ ነገር ብሏል ማለት ነው። አዎ እሱ እናቴ ሲጽፍ እራሱ ጽሑፉ ደስ ይለኛል። የአሽቃባጭ ዱባ ደግሞ ወዴት እንደሆነም አይታወቅም። እኔ እንትን አብሩኬ እንትን ሽሮ ነው ሌላ ይፈልጋል ብለኖክ ላይ አልፈቀበል ስራቸው፣ ነው እንደተሰጠው ካራክተር ነው እሱ። ዶላር እኮ ዛሬ ጊዜ አሳብዷል። መዳ በአደብ አይደለም እንደዚህ ቢለዋይ ማስነክተው መውጣት ነው። ውብዬን አታያትም እንዴ? በወለደበ ቀን ዶላር እንዴት እንደሚያሯር። ውብዬ እንደው ገረመችኝ እኮ ገና ወልዳ ሰው ስንት ቀን ሳምንት አስራ አምስት ቀን እስሆናት እንዴ? አስራ አምስት ቀን አለም ደግሞ ሳምንት መች ሆናት? ምን ወልዳ በያክበቀ ነው አይደል? እንደ መጣችሁ የሆነ መኪና ሊገዛቸውት ያልሽ፣ ሩታስ ሩታስ ወልዳ በንቃት አይደል የሰራችው ቪዲዮ። አልሰራችም እሷ ያው፣ አመጡባት እንጂ እኮ፣ አመጡባት ሰራች ኮን። ያው ምንድን ነው ልጠይቋት የመጡት ናቸው እንጂ የራሱንቪዲዮናቸሁበላካሁ በኋላ ደግሞ እዩ። ትናንትና ዲኤንኤን ብለው አውቀው እንደ ድራማ መልክ አምጥተው የለም፣ እሱን ደግሞ እንደ ረጅም ድራማ አርገ ሰውታል፣ ጨርሰውታል እኮ አይደለም ይቀጥሉበታል። አሁን አሁን በሱ ኮ በዚህ እንመጣለን ብለው ኮ አሁን እንትትጭ ፍራንክ ነው ብሎ መጨረሻ ባዶ ወረቀት ለማየት ያፍታሽ ፍራንክ ነው ብለው አሳምረው ነገይ ነገይ ብዙ ገና ይሰሩበታል። በልጁማ አብርሽ ከመጣ እንደው ቅሌታም ነው ማለት ነው። አረ ለማየት ያፍታሽ ቅሌታም ነው። ዶላር ነው ዶላር። ዝም በይ ልጅ፣ በዶላር ይቀየራል። እንደምን ነው እንደሱ አሳብዷቸዋል። እናሰል ማረፍሾ አይደለም ብሎ ልጅ አይደለም መርመር አለበት ምናምን ይሄ ልጅ ነገር ሲያድግ ፕራንክ መሆኑን ሳይሆን ያንን ቪዲዮ ሳይ ምንድን ነው የሚል እነሱ ይሄ ለምንድን ነው ሰው ልጅ እያ እያለቀሰ እናንተ፣ እሱ ነገር እውነት ነው እንዴ? ግን እያለቀሰ እኮ ነው። ወይ ጌታ ኢየሱስ ክርስቶስ፣ ወይ አባቴ።